የደብረጽዮን ህወሃት በሌላው ላይ ያበረ ቢመስልም በውስጡ የራሱ የውስጥ መታመስ እንዳለበት የውስጥ መበጣጠስ እንዳለበት እየተነገረ ነው። የፖለቲካ ቅንቡልነታቸው በጣም ችግር ላይ ስለወደቀ በዚህ በዘረፈጅ ጦርነቱ ምክንያት ህብረተሰቡን ባለመከላከላቸው ምክንያት ከባድ የሆነ ፖለቲካዊ ኪሳራ ደርሶባቸዋልና ስሌታቸው ሁሉ ከገዛ ራሳቸው ስልጣን አንዲት ጋር አሻግሮ እንደማይመለከት ይታወቃል። እነዚህ ሰዎች አለት ነ አለት ናቸው፣ ድንጋይ ናቸው ስል አንዳንድ ሰው እነዚህን ቃላት ለምትጠቀማለ በዚህ ሁሉ ስቃይ በዚህ ሁሉ የህብረተሰብ መከራ ውስጥ ይሄንን ለማስተካከል የሚያስችል ትንሽ ነገር የማይማረን ስብስብ ድንጋይ ከማለት በቀር ምን ለምን ተብሎ ሊጠራ ይችላል? ወዳጆች እንስሳት እንኳን ከስቃይ ይማራሉ። ራሱን ፕሬዝደንት ለማድረግ ያለማቋረጥ ተፍለክልኮ ያለማቋረጥ ተጥመልምሎ ያለማቋረጥ ሞክሮ ያልተሳካለት ደብረ ጽዮን ይህንኑ ሙከራውን ትንሽ ለወጥ ባለመንገዱ መጀመሩ ተሰምቷል። ከደብረ ጽዮን ህወሃት አንድ ተወካይ የክልሉ ፕሬዝደንት እንዲሆን የነበረው ህልም ጨንግፏል።